ፊልሙ በመኪና ውስጥ ከእንቅልፉ የሚነቃውን ልቫንኬንን እያሳየን ይጀምራል። ከዚያም ወደ ስራው ቦታውም ሲሄድም እንመለከታለን። ስራውም ጋርሲያ ኮንስትራክሽን ውስጥ ነበረ። አንደኛው አብሮት የሚሰራውም ሰው ምግብ ከሰጠው በኋላ ጋርሲያን በቢሮው ውስጥ ሄዶ ከማግኘቱ በፊት ለሰራተኞቹ ዛሬ ያላቸው ስራ ምን እንደሆነ ይነግራቸዋል። ቢሮ ውስጥ ጄኒ ጋርሲያን እንመለከታለን። የባለቤቱ የጆ ጋርሲያ ልጅ ነበረች። ለልቫንም አንዳንድ አንድ ዶክመንቶችን ሰጠዋለች። ከዚያም አባቷን ሴሚስተሩን ሊጨርሱ መሆናቸውን ተከትሎ ያንን ለማክበር ስትል በዚያ ያለ ገንዘብን ትጠይቀዋለች። መጀመሪያ ላይ እምቢ ቢላትም፣ ነገር ግን በመጨረሻ ግን ጆ ይስማማል። እናም ገንዘቡንም ይሰጣታል። ይህ በእንዲህ እንዳለ ወደ ኮንስትራክሽን ሳይት ውስጥ ልቫን ይገቡ የነበሩ አንዳንድ መጥፎም ይመስሉ ሰዎችን ይመለከታል። አንደኛውንም ሰራተኛም ሊደበድቡት እየሞከሩ ነበረ። ወዲያውኑም ልቫን ወደ እነሱ በመሄድም በቀላሉም ይደበድባቸዋል። በዚህ መልኩም ለዛ እንዲሄዱ ያረጋቸዋል። ይህንን የተመለከተችውም ጄኒ ወደ ልቫን ከመጣች በኋላ ያለፈ የውትድርና ታሪክ አለው በሚል ትጠይቋለች ልቫንም ይህንን ነገር ለማንም እንዳትናገር ይነግራታል። በዚህ በመገረምም ጄኒ እንዴት ራስን መከላከል እንደምትችል እንዲያስተምራት ትጠይቀዋለች። ነገር ግን ከዛ በተጨማሪም አያቷ እንዴ ጣት መስበር እንደምትችል አስተምራት እንደነበረም ትነግረዋለች። ከመሄዷ በፊትም ምግብ ሰጥተው ነበር ሄደችው። በቀጣይ ልቫን ልጁ ሜሪን ለማግኘት ሲል ወደ አማቱ ቤት ያመራል። ሜሪም ልክ እንደተመለከተችው ወደ ሱሮጣ በመሄድ መኪና ውስጥ ገባለች። ልቫንም ከአማቱ ጋር አንዳንድ ነገሮችን ለማውራት የፈለገ ይመስላል። ወሬውም እሷን ስለማሳደግ መብት ነበረ። ልቫንም ልጁን የማሳደግ መብትን ያጣው ሚስቱ ከሞተች በኋላ ነበረ። የሞተችውም ራሷን አትፍታ ነበር። አሁን ላይ ቤት ስለሌለውና መኪና ውስጥ ብቻ ስለሚኖር፣ ፍርድ ቤቱም ይህንን ተመልክቶ እሷን የማሳደግ መብቱን ለአማቶቹ ሰጥቷል። ለዚህም ምክንያት በሳምንት እሷን ለማየት የተሰጠው ጊዜ ሁለት ሰዓት ብቻ ነበረ። አባትና ልጅ በቀጣይ ለራት ወደ አንድ ካፌ ይገባሉ። በዚያም ጊዜ ላይ ልቫን ለእሷ አንድ ጊፍትን ይሰጣታል። ይህም ስጦታ የእሷና የሞተችው እናቷ ፎቶ ነበረ። ሜሪም ይህንን ከተመለከተች በኋላ ስለ እናቷ ያላትን ሀዘን ትናገራለች። እሷን በማጣቷን ብዙ የተጎዳችም ትመስላለች። በኋላ ላይ ልቫን ልጁን ስለማሳደግ መብቱ ለማናገር ሲል ወደ ጠበቃው ያመራል። ነገሮችም እየተባባሱ ነበር እየሄዱ የነበሩት ልቫንም ለምን አማቱ ይህን ያክል እንደጠላው ትልቅ ጥያቄ ይፈጥሮበታል። ልቫን እንደሚያስበው ከሆነ ለሚስቱ ሞት ተጠያቂው የሷ አባት ወይም የሷ አማት እንደሆነ ነበር። እንደ እውነቱ ከሆነም እሱ በውትድርና እያገለገለ በነበረበት ጊዜ ላይ እሷ በድብርት ትጠቃ ነበረ። አሁንም ቢሆን ልቫን ተስፋ ባለመቁረጥ ያጠራቀማትን ገንዘብ በመውጣት ለክርክሩ እንዲሆነው በሚል ለጠበቃዎቹ ይሰጣል። እንዲሁም ለልጁ ደስታ በሚል አንድ ቤት ይከራያል። በዚያን ቀማታ ላይ ጄኒ እና በአንድ ክለብ ውስጥ ተገናኝተው ጥሩ ጊዜንም እያሳለፉ ይገኛሉ። እዚ የነበረው ባርቴንደርም እሷን ይመለከታትና ወዲያውኑም ቫይፐር ወደሚባል ወደ አንድ ወንበዴ ይደውላል። ከትንሽ ደቂቆች በኋላ ከእሷ ጓደኞች መካከል አንደኛዋ ትታመማለች። ስለዚህም ወደ መታጠቢያ ቤትም ይዟት ይሄዳሉ። ጄኒም ብቻዋን በሆነችበት ሰዓት ላይ ግን ድንገት በወንበዴዎቹ ትታገታለች። በቀጤው ቀን በስራ ቦታ ላይ ልቫን ወደ ቢሮ የገቡ የነበሩ ፖሊሶችን ይመለከታል። ጆና ሚስቱን በድንጋጤ በሚመስል መልኮ ልቫን ደሞ ያዋሩታል። ጄኒ መጥፋቷንም ከነገሩት በኋላ የእሱን እርዳታንም ፈልገው ነበረ ቢሆንም እነሱ ግን ያለፈውን ታሪኩን መተውን ተከትሎ አሁን ወደዛ መመለስ እንደማይችል ይነግራቸዋል። ለዚህም ሲል 15000 ዶላርን ይሰጠዋል። ቢሆንም ልቫን ግን በሀሳቡ ይጸና ይመስላል። እናም ስራውንም ለመቀበልም ፈቃደኛ አልሆነም። ቢሆንም ግን 15000 ዶላሩን በመውሰድ ወደ ጓደኛው ቤት ያመራል። ወደ ማታ ላይም ነበር ገኒ የተባለውን ጓደኛውን ሄዶ ያገኘው። በውትድርና በነበሩበት ጊዜ ላይም ጥሩ ጓደኛው ነበረ። ለገኒም ስለ ጄኒ መጥፋትም ይነግረዋል። እናም ይህንንም ስራም ሊወስድ መሆኑንም ይነግረዋል። በዚህ ጊዜም የምንረዳው ነገር ቢኖር ልቫን ገኒ በውትድርና ጊዜያቸው ላይ ከሞት አትርፎ ነገር ግን በዛ አደጋ ላይ ገኒ አይኖቹን ሊያጣ ችሏል። ገኒም ለቤተሰቡ ምን ያክል ይሄ ነገር ጠቃሚ እንደሆነ ይናገራል። በቀጣይ ልቫን ጄኒን ለማግኘት ሲል በመጀመሪያ ጆን ሄዶ ደግሞ ያዋራዋል ልጁንም እንደሚያመጣለትም ቃል ይገባለታል። በዛን ማታ ላይም ጄኒ መጀመሪያ ሄዳበት በነበረው ባር ውስጥ መረጃዎችን መሰብሰብ ይጀምራል። ፍለጋውንም በቀጠለበት ሰዓት ላይ የጄኒ አንገት ጌጥ ብጣሽን መሬቱ ላይ ያገኘዋል። ይህም ከዚሁ ባር ውስጥ መወሰዷን የሚያረጋግጥ ማስረጃ ነበረ። በመጨረሻም ልቫን ባር ውስጥ ይሰራ የነበረውን ባርቴንደር በመከታተል ቤት ውስጥ ያገኘዋል ስለ ጄኒ መ ፋተም ጥያቄዎችን ያቀርብለታል። ቢሆንም ያሰው ግን ምንም የሚያውቀው ታሪክ እንደሌለ ይናገራል። ልቫንም ያሰው የዋሸ መሆኑን ካረጋገጠ በኋላ በግድ ስሙን እንዲያወጣ ማድረግ ይጀምራል። ልክ ባርቴንደሩ ማውራት ሊጀምር ባለበት ሰዓት ላይ ሌሎች ከሱ ጋር ይሰሩ የነበሩ ጓደኞቹ ወደዛ ቤት ይደርሳሉ። ልቫንም ያንን በተረዳ ሰዓት ላይ በክፍል ውስጥ ያሉትን በሙሉ ያስወግዳል። ማስረጃውንም ሰውነታቸው ላይ በፈለገ ሰዓት ላይ ከማፊያ ቡድን ጋር አንድ ላይ መሆናቸውን ይረዳል። ከመሄዱ በፊት ግን መረጃ እንዲሰጡት በሚል አንዳንድ የቡድኑን አባላት ለማታለል ሲል ገንዘብን ከሱ ጋር ይዞ ይሄዳል። በገጠው ቀን የዛ ቡድን መሪና የሱ ጠባቂዎች አንድ ላይ ሆነው ወደዛ ቤት ይደርሳሉ። ወዲያውኑም ሌሊት ላይ የተፈጠረውንም ነገር ይረዳሉ። አንድ ሰውም እነሱን ለማጥቃት እየመጣ መሆኑን ከተገነዘቡ በኋላ ወዲያውኑ ቤቱን ያጸዳድታል። እናም ከዛም ይሄዳሉ። ቢሆንም ልቫን ግን ከኋላ እነሱን እየተከተለ እንደነበር አላወቁም። ልቫን ወዴት ቦታ እንደገቡ ከተመለከተ በኋላ ራሱን አዘጋጅቶ ወደዛ ቤት ውስጥ ይገባል። ጠባቂዎቹን አሸንፎ አለቃቸው የነበረውን ወሎን ይዘዋል። ወሎን በነቃበት ሰዓት ላይ ልቫን እየታገለ ያለው ከማይችለው ነገር ጋር መሆኑን ተከትሎ ስለዚህ ያስጠነቅቀዋል። ቢሆንም ልቫን ግን ከዚህ በፊት ወስዶባቸው የነበረውን ገንዘብ ለሱ በመስጠት ስለ ጄኒ መገኘ ይጠይቀዋል። ወሎ ግን መናገር ባልፈቀደበት ሰዓት ላይ ልቫን ገፍትሮ ወደ ውሃው ውስጥ ይከተዋል። ከወንበሩ ጋር መታሰሩን ተከትሎ እዛው ሚሞት ይሆናል። ልቫን እስካሁን ባገኛቸው መረጃ መሰረት የወሎ ልጅ የሆነው ዲሚ ከእገታው ጋር የሚያያይዘው ነገር እንዳለ ነበረ። ጊዜ ሳያባክንም እሱን ለማግኘትም ይወስናል። ከትንሽ ቆይታዎች በኋላ በቡድኑ ውስጥ ትልቅ ቦታ የተሰጠው የነበረው ዩሪ የተባለው መሪያቸው ወደ ትልቁ ቤት ይደርሳል። ወሎ መሞቱንም ከተመለከተ በኋላ ለዚህ ተጠያቂ የሆነውን ሰው ወዲያውኑ ፈልገው እንዲያገኙ ሰዎቹን ያዛል። ልፋም በፖሊስ ጣቢያ ውስጥ ይሰራ የነበረ ጓደኛ ስለነበረው ዲሚ ስለሚባል ሰው አንዳንድ መረጃዎችን እንዲሰጠው ይጠይቀዋል። ጓደኛውን ከተመለከተ በኋላ ዲሚ ከባድና በማፊያ ቡድኖች ውስጥም መሪ መሆኑንም ይነግረዋል። ቢሆንም ግን የእነሱን ወንጀሎችን በሙሉ እቅድ የሚያወጡበትን የአንድ ባር አራሻን ይሰጠዋል። በዛን ቅማታ ላይም ልቫን ወደዛ ባር ውስጥ ያመራል። የባሩ ጠባቂዎችም ወዲያውኑ ልቫንን ከተመለከቱት በኋላ ብዙ ገንዘብ እንደያዘ ይረዳሉ። ስለዚህም ዳች የሚባለው ሰው ወደሚገኝበት ቦታ ያስገቡታል። መጀመሪያ ላይ ልቫን ሚስጢራዊ ፖሊሲ ይሆናል ብለው ስለጠረጠሩ እሱን ለማጥቃት ይሞክራሉ። ልቫንም ወዲያውኑ ሊደባደቡት የሞከሩትን በሙሉ ማሸነፉን ይጀምራል። አንደኛውንም ሊገለው ባለ ሰዓት ላይ ዳች በመሀል በመግባት ከዚህ በፊት ወታደር የነበረ ሰው መሆኑን ከተረዳ በኋላ ከሱ ጋር ለመደራደር ይወስናል። ልቫንም ከነሱ ጋር ለመስራት ማስመሰሉን በመቀጠል አደንዛዥ እጾችን ፈልጎ እንደመጣ ይናገራል። ደችም ከሱ ጋር ለመደራደር ይወስናል። በቀጣዩ ቀን ዳች እንደተናገረው በገንዘቦቹ ፈንታ አደንዛዥ እጹን ይሰጠዋል። ከዚያም ከልቫንና ከማፊያዎቹ መሪ ጋር እንዲገናኝ ግን ቀጠሮን የሚያስይዝለታል። በቀጣይ ልቫን ዲሚን ያገኘዋል። ልቫን አስመሳይ ያለመሆኑን ለመረዳት በሚል ዲሚ መጀመሪያ ሙከራ ያደርግበታል። በዚህም ካመነ በኋላም አደንዛዥ እፆቹን ይሰጠዋል። ልቫን ግን በአደንዛዥ እፆቹ ደስተኛ ስላልነበረ ወዲያውኑ በሽንት ቤት ውስጥ ይደፋቸዋል። ባር ውስጥ የነበሩትን ፎቶዎችን በሚመለከትበት ሰዓት ላይ ቫይፐር የሚባለውን ሰው ይመለከተዋል። ጄኒ በታገተችበት ጊዜ ላይም በቦታው ላይ ነበረ። ይህም ልቫን እንዲነሳና የቡድኑን ሁኔታ ማጣራት እንዲጀምር ያደርገዋል። ቢሆንም አንደኛው የሴኩሪቲ አባል ግን ልቫን እነሱን የተከታተላቸው መሆኑን በተረዳች ሰዓት ላይ ተጨማሪ ሰዎች እንዲላኩ ትጠይቃለች። ልቫንም ሊመጣ ያለውን ችግር በመረዳት ከዛ ለመሄድ ይወስናል። በሞተሩም ለረጅም ጊዜ ያህል ከተባረረ በኋላ በመጨረሻ በዩሪ ሰዎች ይያዛል። በመኪናቸውን በሚወስዱት ሰዓት ላይ ልቫን ግን ያገኘውን እድድ በመጠቀም ሁለቱንም የተረገጡትን ሰዎች ይገላቸዋል። ከመኪናውም ከወጣ በኋላም መኪናውን ገፍቶ ውሃ ውስጥ ይከተዋል። ይህም ምንም አይነት መረጃ እንዳይቀር የሚያደርግ ነበረ። ይህ በእንዲህ እንዳለ ዩሪ የራሱን ሰዎች የሞቱትን አካላት በተመለከተ ሰዓት ላይ በዛ ይናደዳል። አንድ ሰውን በከባዱ እነሱን ለማጥቃት እየሰራ መሆኑን ከተመለከተ በኋላ ሙሉ ማፊያውን በመሰብሰብ ዲሚን ለመጋፈጥ ይወስናሉ። በተመሳሳይ ጊዜ ላይ ዲሚ የሆነ ችግር እንደተፈጠረ ከተገነዘበ በኋላ የራሱን ሰው መጠየቅም ይጀምራል። ተጨማሪ ነገርም ከማድረጉ በፊት ግን ዩሪ በቦታ ይደርስና ለአባቱ ሞት ተጠያቂው ልቫን እንደሆነ ይነግረዋል። ዲሚ ምናልባት የሱ ቀጣዩ ታርጌትም ሊሆን እንደሚችልም ይነግረዋል። በቀጣዩ ቀን ልጁን ከትምህርት ቤት በሚወስድ ሰዓት ላይ ልቫን የሆነ ችግር እንደተፈጠረም ይገነዘባል። ይህም ደግሞ አማቱ ከባድ ችግር ውስጥ መግባቱ ነበረ። ያለምንም አመንታትም ስለ እሱ ሁኔታ ለማጣራት ሲል ይሄዳል። በቦታው በደረሰ ሰዓት ላይ ከቤት ውስጥ ጭስ ነበር የሚወጣው። ይህም ቤቱ በእሳት እንደተያያዘ አንዱ ምልክት ነበረ። ጊዜ ሳያባክንም ልቫን እየተቃጠለ ወደነበረው ቤት ውስጥ ከገባ በኋላ አማቱን ከቤት ውስጥ በማስወጣት ያተርፈዋል። ልጁም ተመሳሳይ ጥቃት ይደርስባት እንደነበረም ካስተዋለ በኋላ ለደህንነቷ ሲባል ወደ ገኒ ቤት ይዟት ይሄዳል። እሷን ገኒ እጆች ላይ ካስቀመጠ በኋላም ራሱን ቀጣይ ላለው ጦርነት ማዘጋጀት ይጀምራል። ይህ በእንዲህ እንዳለት ጄኒ ወደ አንድ ምስጢራዊ ቤት እየተወሰደች ትገኛለች። በነ ቫይፐርም ቁጥጥር ይደረግባት ነበር። ባገኘችው እድልም ከመኪና ውስጥ ማምለጥን ትመርጣለች። ከዚያም ወደ ዋናው መንገድም ከገባች በኋላ የፖሊስ መኪናን ተመልክታ እንዲያቆሙላት ትጠይቃለች። ቢሆንም ቆይታ የተገነዘበችው ነገር ግን ቢኖር ፖሊሶቹም ለማፊያዎቹ እንደሚሰሩ ነበረ። ሙሰኞቹ ፖሊሶችም ቀጥታ ወደ እነ ቫይፐር ይመልሷታል። በኋላ ላይ ቫይፐር ከአንድ ባለ ሀብት የስልክ ጥሪ ደርሰዋል። እሱም ሌሊቱን ጊዜ ከሷ ጋር አብሮ ለማሳለፍ ሲል ጄኒን ፈልጓት ነበረ ያለምንም ማመንታትም በሚሰጣቸው ገንዘብ ይስማማሉ። በዲሚ መደበቂያ ቦታ ላይ ልቫን ወደ ውስጥ በመግባት መረጃን እንደሚፈልግ ይነግረዋል። ለሚሰጠው ምላሽ በምላሹ ደግሞ እንደማይሞት ቃል ይገባለታል። ዲሚም ጄኒ የምትገኝበትን ቦታና ቫይፐርም እሷን እንደሚጠብቃትም በመናገር ያለውን መረጃ ይናገራል። ስለሚያግቷቸውም ሴቶች መረጃዎችን በሙሉ የሚቆዩት ቫይፐር ጋር ነበር። ወደ ተሰጠው አድራሻም ከደረሰ በኋላ ሌቨን ዲሚን ከገደለ በኋላ ለቀጣዩ ታርጌቱ ደግሞ ይዘጋጃል። ይበንድ እንዳለ ዳች ስራዎቻቸውን በሙሉ እያበላሸ የሚገኘው ልቫን እንደሆነ በመጨረሻ ይደርስበታል። ስለዚህም የቡድኑን አባላት በሙሉ ስለዚህ ነገር እንዲያውቁ ያደርጋቸዋል። ልቫን ወደ ድብቁ ቦታ በደረሰበት ሰዓት ላይ ውስጥ የሚገኙትን ጠባቂዎች መግደል ይጀምራል። ከነዚህም መካከል ደግሞ ዳችም ይገኝ ነበር። በዚህ መሀል ላይም ጄኒ እሷም አንድ ከስራ የነበረውን ሰው ትገላለች። ልቫንም በመጨረሻም ባገኛት ሰዓት ላይ ነፃ ያደርጋታል። ለመምለጥ በሚሞክሩበትም ሰዓት ላይ ሁለት የቀሩ የቡድኑ አባላት እነሱ ላይ መተኮስ ይጀምራሉ። ወዲያውኑም ልቫን ይዟት የነበረችውን ቦምብ በማውጣት በአንድ ውርወራ ብቻ እንዲሞቱ ያደርጋቸዋል። አስፈሪዎቹም ከሞቱ በኋላም አሁን ልቫንና ጄኒ ደህንነታቸው ሊጠበቅ ችሏል። ልቫን ጄኒን ወደ ቤተሰቦቿም ከመለሳት በኋላ ቤተሰቦቿ በሁኔታው መደሰታቸውንና ያላቸውንም ምስጋናም ያቀርቡለታል። እሱም ከልጁ ከገኒና ከቤተሰቦቹ ጋር አንድ ላይ በመሆን ከከባዱ ሁኔታ በኋላ ሲመገቡ እንመለከታለን። በደስታ ሲመገቡም እያሳየንም ፊልሙም ያበቃል። ይህን ይመስል ነበር። ላይክና ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ቪዲዮ ደግሞ እስክንገናኝ ድረስ ግን ቻው።